አደይ ድራማ ክፍል 43 በጣም የሚገራርሙ ነገሮች የተከሰቱበት። ቤዛ የተባለችው የባርኮት ፍቅረኛ ወደ ቤት መታለች። ሁሉንም እያተራመሰችው ነው። እኔ አዛዥ፣ እኔ አለቃ ነኝ፣ እኔ ባዘዝኳችሁ መሰረት ነው የምትሄዱት እያለች ፍቅርንም አደይንም ሁሉ ሁሉንም በቃ ሊዲያንም ሳይቀር እያተራመሰቻቸው ነው። ሊዲያንም ለምለምንም ሁሉንም እያተረማመሰቻቸው ትገኛለች። ለምን እንደመጣሽ ፍቅር የጠረጠረሽ ቢሆንም ለምን ትተሽው ሄደሽ እንዴት ተመለስሽ እያሏት ነበር። እኔ ባርኮት ፍቅረኛ ነኝ፣ ማንም ሰው እንዳይናገረኝ፣ ቤቱን በሙሉ የምቆጣጠረው እኔ እንዳዘዝኳችሁ ነው የምታደርጉት በማለት እንግዲህ እኔ አለቃ ነኝ ብላለሽ ገና ከመምጣቱ የነገሯ ደግሞ ፍቅርን በጣም አናዷታል። ነገር ግን ቤዛ መምጣቷ አደ ለ ያለው ጫና በትንሹም ቢሆን ቀንሶላታል። ፍቅር አሁን ላይ ሌላ ተቀናቃኝ ያገኘች ይመስለኛል። ከፍቅር የባሰች ቀበጥ ሞልቃቃና ስራፈት የሆነች ሴት ወደ ቤት መታለች። አሁን ፍቅርና ቤዛ ተያይዘዋለኝ። ፍቅር እዚህ ቤት መኖር አትችይም፣ ህይወትሽን ካልፈለግሻት እዚህ ቤት ኑሪ፣ ከፈለግሻት ግን ከዚህ ቤት በፍጥነት ውጭ ልኝ እያለቻት ነው። አዲሷ ቤዛ ደግሞ በጭራሽ እኔ አልወጣም፣ ከፈለግሽ አንቺ ጠርግበይ፣ እኔ ግን የባርኩት የፍቅረኛ የቤት ስለሆነ ከሆነ እዚህ ቤት አልወጣም በማለት እንግዲህ አይኗን ፍጥጥ አድርጋለች። በሌላ በኩል ለምለም ጋር ሌላ ሰጣገባ ውስጥ ናቸው። እንግዲህ ሊዲያ እንደምታቆት ኤላን ትፈልገዋለች። ኤላ የለምለም ፍቅረኛ ብቻ ነው። ነገር ግን የመጡ ሴቶች ሁሉ ኤላን ከመመኘት ወደኋላ ይሉ። አሁን የመጣችውን ቤዛ የእውነት ባርኩት እንፈልገው ሳይሆን ኤላን ለማጥመድ የመጣች ይመስለኛል። ከመጣችበት ሰዓትና ደቂቃ ጀምራ ኤላ ኤላ፣ ኤላን ማግኘት ትፈልጋለሁ እያለች ቤቱን እየበጠበጠችው ነበረ መጀመሪያ ወስዳት ጠይቃት ነበር። ነገር ግን እንደማትችልና ስራ እንዳላት ከነገረቻት በኋላ አስገድዳም ቢሆን እንድትወስዳት ስታደርጋት፣ ነገር ግን ፍቅርን መጠየቅ ስለነበረባት አዴ ፍቅርን ስትጠይቃት መሄድ እንደማትችል ነግራት ነበረ። በመጨረሻ እንግዲህ ኤላ ጋ ውሰጂኝ በማለት ሊዲያን መጨቅጨቅ ጀምራ ነበረ። ሊዲያ ደግሞ ጭራሽ ኤላና ቤት እንዲገናኙ አይፈልጉ አትፈልግም። ምክንያቱም ኤላን የራሷ ለማድረግ ከለምለም ለመፈልቀቅ ብዙ ጥረቶችን እያደረገች ትገኛለች። ቤቱ ማደር፣ መተኛት፣ ማቀፍ በቃ ለምለም ባየቻት ቁጥር ኤላ ጋ የሆነ ኮንታክት መፍጠር ትፈልግ ነበረ። አሁን ግን ሌላ ደግሞ ሰው መጥቶባታል ማለት ነው። ይህ ነገር ለምለምን በጣም እያናደድ ለኤላም እንግዲህ እየነገረችው ነበር፣ የሷን መምጣት አልወደድኩትም፣ የሆነ ነገር ፈልጋ ነው ኤላ ኤላ ምትለው እንጂ በሰላም አይደለም፣ በማለት እንግዲህ ለሱም እያስረዳችው ነው። መቅናት የለብሽም እኔ ከአንቺ ውጭ ማንንም ተመኝቼ አላቅም በማለት እንግዲህ እያስረዳት ይገኛል ማለት ነው። ለምለም ግን ስጋት ውስጥ ገብታለች። በመጨረሻም እንግዲህ ኤላ ጋ ሄዳ ስትጠመጠምበት አዲሷን ቤዛን በጥፊ ወልውላ ለቃታለች ማለት ነው። እንግዲህ ምን ሊፈጠር ይችላል? ቤዛ እንግዲህ እንኳን ተመታ ቃላት ሲወረውሩባት እንኳን እኔ አቶ በረው እያለች ነው መልሳ፣ ለምለምን በጥፊት አጭራታለች፣ ወይስ ደግሞ ጥፊዋን ቀምሳ ወደ መጣችበት ትመለሳለች? ሰላሙ ዲ ቻናሌ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ። አደይ ድራማ ክፍል 43 በዛሬው ተለቋል ማለት ነው። እንግዲህ በባለፈው ክፍል በክፍል 42 የባርኮት ፍቅረኛ በር ላይ እንደመጣች ፍቅር ጋር እንደተፋጠጡ ነበር ያለቀው ባርኮት ቤት ከወጣ ሰነባብቷል። አዴን ያፈቅራት ነበር። ነገር ግን አዲሷ ፍቅረኛ አለ አዴ ፍቅሩን በገለጠላት በሚቀጥለው ቀን መታ የድሮ ፍቅረኛው እንደምትወደውና እንደምታፈቅ ኒትታዊ የሄደችው ብዙ ችግሮች እንደተፈጠሩ አድርጋ እንግዲህ ሱን አሳምና ወደ ቤት ተመልሳ ወደ ባርኮቱ ገብታ ቤት ውስጥ ለመኖር እንግዲህ ተመልሳ መጥታለች። ይህን ያደረገችበት እንግዲህ አሁን ላይ ዋናው ምክንያቷ እየተገለጸ ይገኛል ማለት ነው። በፊት ኤላ እዚህ አካባቢ ስለማይኖር ከባርኮት ተለይታ ነበር። ነገር ግን ኤላ ወደዚህ መምጣቱን ስታቅ ኤላን ስለምትፈልገው ኤላን ለማግኘት ነው። ባርኮትን ያፈቀረች መስላ የመጣችው እንጂ መጀመሪያውንም ባርኮትን አትወደውም። አሁንም ወዳው አይደለም ተመልሳ የመጣችው ማለት ነው። አሁን ላይ ግን ቤቱን ሰው በሙሉ እያተራመሰችው ትገኛለች። በተለይ ፍቅርን፣ ሁሉንም መርገጥ ጀምራለች ማለት ነው። እንግዳ ሳይሆን አስተዳዳሪ አላቃ፣ የቤቱ ኃላፊ መሆን የፈለገች ትመስላለች። በተለይ ፍቅር ይሄ ነገሯ በጣም ስላናደዳት እንግዲህ የሆነ ሰው ጠርታ ወደ ቤት እንዲመጣ አድርጋለች እንግዲህ የሚመጣው ወረምሳ ምን እንደሆነ አይታወቅም። ቤዛን ምን ሊያደርጋት እንደሚችል ፍቅር ልክ አደይ ላይ የምታዘጋጀውን ሴራ ቤዛ ላይ ይጀምራል። ይህ የሚመጣው ሰው እንግዲህ ቤዛን ምን ሊያደርጋት እንደሚችል መገመት አይከብድም። ምን አይነት ሰው ወደ ቤት እንደጠራች አይታወቅም ማለት ነው። ባርኮትስ እንግዲህ እች ልጅ የእውነት ብሶና አፍቅረው እንዳልመጣ ሲያውቅ ምን ይሰማዋል? ምክንያቱም መጀመሪያ ለአደይ ፍቅሩን ገልጾላት ከዛ በኋላ ሀሳቡን ቀይሮ ነበረ ወደ ቤዛ የሄደው አደይን እየወደዳትና እያፈቀራት እሶ አሁን ላይ ቤዛ ግን ትክክለኛ ማንነቷን ሌላ ነው። የእውነት ባርኮትን አፍቅራው ሳይሆን ኤላን ፍለጋ እንደመጣች ሲያቅ ምን አይነት ስሜት ሊሰማው ይችላል። ባርኮት ፍቅር ግን ጠርጥራለች በሰላም እንዳልመጣች የሆነ ነገር ፈልጋ እንደመጣች ጠርጥራ ስለነበረ በደንብ እያጣራች ነው። ኤላ ኤላ ስትል ደግሞ በተለይ ሁላቸውንም በደንብ እንዲጠረጥሯትና እንዳያምኗት ያደረጋቸው ነገር ቢኖር ይሄ ነው ማለት ነው። ስለዚህ ቤቲ ከዛ ቤት ቤዛ ከዛ ቤት እንዴት ሊያስወጧት ይችላሉ? እሷ አይኗን አፍጥጣለች ልክ እንደ ባለቤት ሆና ቤት እየኖረች ትገኛለች። ሁሉንም እያዘዘቻቸው ነው። ፍቅርን ሳይቀር ማዘዝ ጀምራለች። ምግብ እንዲሰሩላት፣ የሷ ልብስ እንዲ በቃ ሁሉንም ነገር ማኔጅ ማድረግ ፈልጋለች ማለት ነው። እንግዲህ ዴብንም አደይን በማፍቀሩ ሙድ እያያዘችበት አንተ እንዴት ሰራተኛ ልታፈቀር ትችላለ? ብለ ብለግሞ ከሰራተኛ ፍቅር ያዘ ሆይ በጣም ታሳዝናለ፣ በማለት ጭራሽ ከዚች ሰራተኛ በማለት ሙድ ልትይዝበት ስትጀምር፣ እሱም እንግዲህ ባርኮት አፍቅሯት እንደነበረ ሊነግራት ሲል እንግዲህ አደይ መታ ልክ እንዳይነግራት አድርገዋለች ማለት ነው። ምክንያቱም ቢነግራት አደይ ላይ ምን ሊደርስባት እንደሚችል ስለምታውቀው ምክንያቱም ከዚህ በፊት አደይን ዴብ እንደሚወዳት ከሰማች በኋላ ፍቅር አደይ ላይ ያደረሰችባትን ፍቅር ስቃዩንና መከራውን ስለምታውቀው አሁንም ቤዛ ሰምታ ደግሞ ያንኑ ስቃይ በድጋሚ እንድታደርስባት ስለማትፈልግ እንዳትሰማ አድርገዋለች ማለት ነው። እንግዲህ የመጣችው ቤዛ የሰው ንቀቷ ሌላ ነው። በቃ ፍቅርን ልክ ከሷ የባሰ አቃጣይ ጥሎባታል ማለት ነው። እንግዲህ እዛ ቤት እንዴት ማስወጣት እንዳለባት ብዙ ቀመር እየቀመረች ነው። እስካሁን ግን ማስወጣት አልቻለችም። ባርኮትን መቶ እንድታናግረው ና ከዛ ቤት እንዲያስወጣላት ብትደውልለት እንደማይመጣና መምጣት እንደማይፈልግ ነው የነገራት ማለት ነው። ባርኮት ስለምንድን ነው ይችን ሴት ወደዚህ ቤት የላካት? ሞልቃቃ እንደሆነች እያወቀ ለምንድ ነው እዚህ ቤት ገብታ እንመታ እንድትበጠብጥ እየፈለገው የምናውቀው ነገር የለም። እንግዲህ ያው የመጣችው ቤዛ በአጠቃላይ ኤላን ፈልጋ እንደሆነ ነው። ከለምለም ጋር በጣም ከባድ ጥል ውስጥ ገብተዋል። ለምለም ድሮም ስለምትጠረጥራት አሁንም ደግሞ ተመልሳ ስለመጣች ለምለም አልተደሰተችም ማለት ነው። ቤዛ ግን እዚህ መጥታ ኤላን በማግኘቷ ደስ ብሏታል። አንድ ጥፍሯን ቀምሳለች ማለት ነው። ሊዲያም ኤላን እንድታገኙ አትፈልግም። በተለያየ መንገድ ኤላን ለመቅረብ እየሞከረች ነበር። ቤዛ ከመጣች በኋላ በተለይ ኤላ ጋር ሄዳ መኖር ፈልጋለሁ፣ ኒዛቤት መኖር አልፈልግም፣ ብዙ ሰዎች እየኖሩበት ነው፣ አልተመቸኝም ብለው ነበር ነገር ግን አንድ ቀን እንድታደርና ከዛ በኋላ ግን ወደ ቤቷ እንድትመለስ አድርጓታል ማለት ነው። ለምለም እንግዲህ ሊዲያን አሁንም እነደመቀ ስልኳን ቀምተዋታል። ስልኳን ቀምተው እንግዲህ ሽጠውታል ማለት ነው። አሁን እንግዲህ ሊዲያ ደግሞ አደይ ሌላ ጦስ ልታመጣባት ነው ማለት ነው። አደይ ናት ያሰረቀችኝ ብላ እንግዲህ ስቃዩዋን ልታበዛባት ይችላል ማለት ነው። እንግዲህ ቀጣይ ክፍል አደይ ድራማ ላይ ምን ይፈጠራል? እቺ የመጣችው ቤዛ ምን ፈልጋ መጣች? ማንን ፈልጋ ነው? ኤላንስ የሆነ ተሳክቶላት ከሊዲያና ከለምለም ፈልቅቃ ተወስዳለች? ባርኮትስ ምን አይነት የልብ ስብራት ሊደርስበት ይችላል የሚለውን የምናየ